ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በመላው ዓለም ላይ ጫፍ እስከ ጫፍ በሀገር ውስጥም በውጭም ለምትገኙ ጅግ በጣም ወሳኝ ወሳኝ የሆነን መረጃ በተለይ ለኢትዮጵያ ንግድ ባንክ ደንበኞች የኢትዮጵያ ንግድ ባንክ አካውንትን ከፍታችሁ ገንዘብ ላስቀመጣችሁ በሀገር ውስጥም በውጭም ለምትገኙ ጅግ በጣም አስደሳች የሆነ መረጃ በዚህ ሰዓት ይፋ ሆኗል። እንግዲህ የኢትዮጵያ ንግድ ባንክ ከቅርብ ጊዜ ወዲህ አዳዲስ አሰራሮችን ተግባራዊ እያደረገ ይገኛል። በዚህ ሰዓት ይፋ ባደረገው ሪፖርት መሰረትም ይህንን አዲስ አሰራር በተመለከተ ተግባራዊ ሊያደርግ ስለመሆኑ ሙሉ መግለጫ ሰጥቷል፣ ወደ እናንተ ይዘናል። ከዚሁ ጋር ተያይዞ ሶስት መረጃዎችም አሉን። የመጀመሪያው መረጃችን ከግብር ጋር በተያያዘ ከገንዘብ ሚኒስትር አዲስ መግለጫ ስለመውጣቱ አውቀናል። በተጨማሪም የወርቅ ዋጋን በተመለከተ በሀገራችን ኢትዮጵያ ለመጀመሪያ ጊዜ ከፍተኛ ሪከርድ ስለመሰበሩም ተሰምቷል። ከ36 ሺህ በላይ የውጭ ሀገራት ዜጎች ኢትዮጵያ ውስጥ ባሉ ላይ ቅጣት ስለመጣሉም አውቀናል። በምን ምክንያት የሚሉትን ቪዲዮን ላይክ ላይክ እያደረጋችሁ እስከ መጨረሻው አብራቸውን ቆዩ። እንግዲህ ክብራን ተመልካቾቼ ዛሬ ጥቅምት 13 2018 በዚህ ሰዓት እንግዲህ የኢትዮጵያ ንግድ ባንክ አንድ አዲስ አሰራርን ተግባራዊ ሊያደርግ ስለመሆኑ መግለጫ አውጥቶ መግለጫውን ሙሉ መረጃ ነው ወደ እናንተ በማስቀደም የማደርሳችሁ ይሆናል። በተለይ በተለይ ይህ መግለጫ በተለያዩ የዓለም ሀገራት ላሉ ኢትዮጵያኖች በሙሉ ሼር እያደረጋቸው እጅግ በጣም ደስ የሚል መረጃ ነውና እሱን በማስቀደም የሁሉንም አንድ ባንድ ወደ እናንተ እናደርሳለን። እንዲሁም የምንዛሬ ዋጋ ተመንን በተመለከተ የኢትዮጵያ ንግድ ባንክ በከፍተኛ ሁኔታ የምንዛሬ ዋጋ ተመን ላይ ጭማሪ ያደርጓል። ያንን መረጃ ጠዋት ላይ ሰርቻለሁ መለስ ብላቸው መመልከት የምትችሉ ይሆናል። እንግዲህ የኢትዮጵያ ንግድ ባንክ ከደቂቃዎች በፊት አዲስ አሰራር ተግባራዊ ሊያደርግ ስለመሆኑ ተገልጿል። ይህ አዲስ አሰራር እንግዲህ ከቤንሻንግል ጉምዝ ክልል አካባቢ የሚጀምር ሲሆን በተለያዩ ክልል ከተሞችም ሊስፋፋ እንደሚችል ይታሰባል። የኢትዮጵያ ንግድ ባንክ በቤንሻንጉል ጉሙዝ ክልል የኮርፖሬት ኢንተርኔት ባንኪንግ አገልግሎትን በተመለከተ ከደቂቃዎች በፊት ይፋ አድርጓል። ባንካችን ከክልሉ ፋይናንስ ቢሮ ጋር የመግባቢያ ስምምነት ተፈራርሟልም ብሏል። የክልሉ ፋይናንስ ቢሮ ኃላፊ አቶ ዚያድ ባንካችን አሰራሩን እያዘመንና ለደንበኞች ምቹና ቀልጣፋ አገልግሎት ለማቅረብ እየሰራ መሆኑን ገልጸው የክልሉ ቢሮዎች የፋይናንስ አሰራር ለማዘመንና ከጊዜው ጋር ለመራመድ እንዲቻል ምቹ ሁኔታ እየፈጠረ ነው ሲሉም ገልጸዋል። የመግባቢያ ሰነዱ ወደ ተግባር ሲለወጥም የክልሉ ፋይናንስ አሰራር የዲጂታል ኢትዮጵያ አካል ለማድረግና በክልሉ ቢሮዎች የዲጂታል አሰራርን ተግባራዊ ለማድረግ መደላደል ይፈጥራል ሲሉም አስረድተዋል። የኢትዮጵያ ንግድ ባንክ ምዕራብ ሪጅን ምክትል ፕሬዝዳንት አቶ መልካሙ በበኩላቸው ባንካችን ከተደራሽነት ባሻገር አሰራሮችን ማዘመን ላይ አተኩሮ እየሰራ እንደሚገኝም አብራርተዋል። የኮርፖሬት ኢንተርኔት ባንክ አሰራር ስርዓት ተግባራዊነት ለተቋማት አሰራርን ከመቀላጠፍ፣ አገልግሎትን ከማስቀረት ባሻገር ግልጸኝነትን በማስፈን ቁልፍ ሚና እንደሚጫወትም ጠቁመዋል። በሌላው መረጃችን ከግብር ጋር በተያያዘ ከገንዘብ ሚኒስትር አንድ አዲስ መረጃ ይፋ ሆኗል። የገቢዎች ሚኒስትር ባንኮች የግብር ክሊራንስ የምስክር ወረቀት ይዘው ለብድር ለሚቀርቡ ደንበኞች የተለመደውን የብድር አገልግሎት እንዳይከለከሉ ማሳሰቢያ መስጠቱ ተመላክቷል። ሚኒስትሩ በቅርብ በሚሰጠው የምስክር ወረቀት ላይ የተቀመጠው የታክስ ቅድሚያ መብት በድንጋጌ የብድር አሰጣጥ ሂደት የሚቀይር አዲስ መብት አለመሆኑን በማሳወቅ ባንኮች የምስክር ወረቀቱን ተቀባይነት እንደሌለው ሊያስቡ እንደማይገባ አስታውቋል። የገቢዎች ሚኒስቴር ለብሔራዊ ባንክና ለሁሉም ባንኮች በሚል በጻፈው ደብዳቤ ላይ እንደተመለከተው ግብር ክሊራንስ የምስክር ወረቀት የሚሰጠው ግብር ከፋዩ በሕጉ መሰረት የተጣለበትን ታክስ የመክፈል ግዴታ ሲወጣ መሆኑንም ገልጿል። በተጨማሪም ለታክስ ባለስልጣኑ በቅድሚያ መክፈል እንዳለባቸውና በየትኛውም ህግ ወይንም ፍርድ ቤት ትዕዛዝ ቅድሚያ የሚሰጣቸው ክፍያዎች መሆናቸውን በግልጽም ተቀምጧል። ሚኒስትሩ እየተሰጠ ባለው የታክስ ክሊራንስ የምስክር ወረቀት ላይ የሰፈረው የቅድሚያ መብት ድንጋጌ ከላይ የተጠቀሰውን የታክስ አስተዳደር አዋጅ ድንጋጌ ለማካተት እንጂ ለባለሥልጣን ሌላ አዲስ ልዩ መብት ለመስጠት እንዳልሆነ ማብራራቱን በዚህ ሰዓት ካፒታል ይፋ አድርጓል። በኢትዮጵያ የአንድ ግራም ወርቅ ዋጋ በከፍተኛ ሁኔታ በማሻቀብ ወደ 29900 ብር መድረሱ ተነገረ። ካፒታል ያደረገው የገበያ ቅኝት እንደሚያመላክተው የአንድ ግራም ወርቅ ዋጋ በደረሰኝ ወይም ከታክስ ጋር ሲሰላ እስከ 29900 ብር መድረሱን ገልጿል። የወርቅ ዋጋ ብቻ ታክስ ሳይጨምር ደግሞ 26000 ብር እንደሆነም አስነብቧል። በተመሳሳይ አንዳንድ የሀገራት ውስጥ ገበያ ዋጋዎች እንደሚያሳውቁት የወርቅ ዋጋ 25 ሺህ ብር ሆኖ ከነደረሰኝ ሲሰላ ደግሞ 28750 ብር መሆኑንም ለመረዳት ተችሏል። ይህ የወርቅ ዋጋ መጨመር በሀገር ውስጥ ያለውን የዋጋ ግሽበትና ዓለም አቀፍ የወርቅ ዋጋ መለዋወጥን የሚያመላክት እንደሚሆን ባለሙያዎች አስረድተዋል። በተለይ የዋጋ መለዋወጥ የተስተካከለ ከሳምንት በፊት ሲሆን ይህ በአንድ ወርቅ ዋጋ ላይ ከ2000 እስከ 3000 ብር ጭማሪ መደረጉንም ተመላክቷል። የዚህ የዋጋው መናር በጌጣጌጥ ገበያና በወርቅ ተጠቃሚዎች ላይ ተጽዕኖ እንደሚፈጥር የሚናገሩት ባለሙያዎቹ አሁን የዚህ ዋጋ መለዋወጥ የሚቀጥል እንደሚሆን ጽሑፍ መስጠታቸው ተገልጸዋል። በመጨረሻም የውጭ ሀገራት ዜጎች ከ36 ሺ በላይ የሚሆኑ ኢትዮጵያ ውስጥ ያለው መቀጣታቸው ተገለጸ። በኢትዮጵያ የተሰጣቸውን የቪዛ ገደብ ያለፈ ከ36 ሺ በላይ የውጭ ሀገራት ዜጎች ተቀጥተው ወደ ሕጋዊ መስመር መመለሳቸው የኢሚግሬሽንና ዜግነት አገልግሎት አስታወቀ። የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት ወደ ኢትዮጵያ የሚመጡ የተለያዩ ሀገራት ዜጎች ሕግ አክብረው እንዲንቀሳቀሱ እየተሰራ መሆኑን የገለጹ ሲሆን በዘርፉ በተከናወኑ የሪፎርም ሥራዎች ሀገራዊ አቅም መጠናከረንም አመላክቷል። ለብነትም በአዲስ አበባ በተካሄደው ዓለም አቀፍና አህጉራዊ አቀፍ ጉባኤዎች የተሳተፉ የውጭ ሀገራት ዜጎች ያለምንም እንከን መስተናገዳቸውን ጠቅሰዋል። በቪዛ አገልግሎት ወደ 188 ሀገራት የመዳረሻ ተጠቃሚዎች ሆነዋል ያሉት ዋና ዳይሬክተሯ ይህም የአራት ሰዓት የኤሌክትሮኒክስ ቪዛ አገልግሎት ያለው መሆኑንም አመላክቷል። ከፓስፖርት አገልግሎት ጋር በተያያዘ የተለያዩ የማያሻማ እርምጃዎች መወሰዳቸውንና በዚህም በሕገ ወጥ ሰንሰለት የተሰማሩ 26 ሰዎች ተጠያቂ መደረጋቸውንም ተናግረዋል። በኢትዮጵያ የተሰጣቸውን የቪዛ ጊዜ ያለፉ ከ36 ሺህ በላይ የውጭ ሀገራት ዜጎች ተቀጥተው ወደ ህጋዊ መስመር እንዲመለሱ መደረጉን መናገራቸውን ኤፍቢሲ በዚህ ሰዓት ዘግቦታል። መደመጥ ያለባቸው ወሳኝ ወሳኝ የሆኑ መረጃዎች በተለይ መግቢያ ላይ የኢትዮጵያ ንግድ ባንክ ያወጣው አዲሱን አሰራር በተመለከተ በመላው ዓለም ላይ ለሚገኙ ኢትዮጵያኖች ሸር እያደረጋችሁ እንድታደርሷቸው ለማለት ያክል ወዳለው ቪዲዮውን ላይክ ላይክ ሸር ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ እንላለን።